ትልቅ ብዬ እጄ ላይ ሲይዘው ልጄ ሚስጥሩን ማውጣት ጀመረ። ከኔ ጋር ሲውል ማለት ነው። ይኸውልሽ በዚህ ነው ያወቅኩኝ። ከዛ ሁለት ዓመት ጥቁር አንበሳ ተመላለስኩኝ። እንደገና ደግሞ ፖሊስ ጣቢያ ተመላለስኩኝ። ምንድነው ያሉት፣ ልጆቹ ድርጅት ከገቡ እንኳን ተደፍረዋል ከተባሉ ማንም አይቀበላቸውም። ስለዚህ አልተደፈሩም ብለን እንበልና፣ ፖሊሶቹ ያወሩትን ነው የምነግርሽ። ስለዚህ በቃ አልተደፈሩም ብለን ከዛ ሴትዮዋ ከሞተች ልጆቹ ድርጅት ውስጥ ይገባሉ። ይህን የሰማሁትን ጭምጭምታ፣ የሰማሁት ወሬ ማለት ነው ሀብዬ ስለዚህ እኔ ሳልሞት እውነት አላህ ይህንን ህፃን ልጅ ከሳውዲ አረቢያ መጥቶ እውነት ከሰጠኝ የኔ ልጅ ከሆነ የግብረ ሶዶም አገልጋይ አይሆንም፣ የሉሲፈር አገልጋይ አይሆንም። ልጄ በቃ የፈጣሪ ስጦታ ነው። በፈጣሪ ቤት ውስጥ ገብቶ ያገለግላል። በቃ ትምህርቱ አለማዊ ቢቀርበት እንኳን ማለት ነው። ስለዚህ ሳልሞት እውነቱ ይሄ ነው። ማሂኪችን ምንድን ነው የምትይኝ? ምን ማለት ነው? አንዲት እናት የደረሰባትን በደል ስትናገራ አይቼ እንደ እናት እንደ ሴት ድምፅ እየሆንኩ ነው ካታጣሪ ሚዲያ ላይ የምታቀርቢያት ምናምን ምትኝ ምንድን ነው? አልገባኝም። ማይ ኪችን ምንድን ነው? አቡዬ ያለውን ስሜት እንትን እናደርግና ምን እያሉ ነው? ቆይ ማይ ኪችን አስገብትሻለሁ። ሚኒት እርጋ ተቀምጣልሽ። አንዴ ትፍታና ሚኒቷን ታውራ። ሰላም ሀቢባ ሰላም ተላማ ኖ ኢንፎርም ላደርግ ስለፈለኩኝ ነው። ስለዚህ እናት ቆይታለች፣ ቆጣች ሚዲያ ላይ ፌስቡክ ላይ ነው ያገኘኋት። እኔ ራሴ ለረዳት ፈልጌ አጣያይቄ ፈልጊያት እና የደረሰኝ መረጃ ሜንታል እሹ እንዳለባት ያለችው ነገር በሙሉ ስህተት እንደሆነ ከበስተጀርባው ሰዎች እንዳሉ ይሄን ነገር እንድታደርግ የሚገፋፏት ሰዎች እንዳሉ ኢቭን ታስራ እንደተፈታች ኮ የፈጨ ፖሊስ ጣቢያ ታስራ እንደተፈታች ደርሶኛል። ይሄን መረጃ ማለት ነው ማለት ማስረጃ አለ። ያ ማስረጃ አለሽ ማለት አንቺ ይሄንን ማስረጃ ይሄው የቅልቦች አሉ። አዲስ አበባ እኮ የፈጨ ሄደው ያጣሩ ይሄን ነገር ያለው ያለው ምክንያቱም ስህተት ከሆነ እንደ ሲጀመር አንደኛ ኢብን ይሄ ነገር ቢፈጸም ኖሮ ልጁን ይዛ ሚዲያ ላይ ማውጣት በራሱ ችግር ነው። የኢትዮጵያን ሕዝብ እርዳታ ፈልጋ ነው እናት አለ ከደረሰባት ነገር አንጻር እውነት ነው ውሸት ነው ብሎ ማ ሀቢባ መጀመሪያ አታሪ ለማለት አንዴ ልጨርስ። ማሬ የሚታወቀው በህግ ከለላው ሲሆን ነው ማንነቱ መግለጽ የምችለው ከዛ ውጭ ግን ለእኔም ለልጆች የሚወጥ እያለች ነው አንድ ሰው ችግር ላይ ነኝ ካለ ማንም ሰው አይደለህም ማለት አይችልም። ለምን ማንም ሰው ባለቤቱ የቆመበትን ጫማ ማንም ማወቅ አይችልም። እስከ መጨረሻው ጥግ ድረስ ሄደን ማጣራት አለብን እንጂ እንዲህ እያለን አንሰማችሁም፣ ውሸታሞች ናችሁ እያለን ገፍተናቸው እነዚህ ሰዎች ቢሞቱ ልናለቅስ ነው? አይደለም፣ አጣሪ ነው ያልኩሽ። እንደዚህ ይሄ ሁሉ አምስት ነጥብ ስድስት ሰው ባለበት ስህተት ከሆነ ለአንቺም ለእሷም ጥሩ አይደለም። የሰው ስም ተጠርቷል። አይደለም አይደለም፣ ቆይ ልንገርሽ። የተቋም ስም የሰው ስም ብጠራ ስህተት ይባላል። የሰውየውን ስም አልጠራም የህግ ከለላ እስኪደረግ ድረስ ብላለች ሴትዮዋ። ማይክችን ያው እናመሰግናለን። ምናልባት እንደዚህ የሆነ ብዙ ጊዜ የቆየ ነገር ስለሆነ እኛ ደግሞ እኔም ተቋማችንም በዚህ ውስጥ ጣልቃ ገብቶበት ለአንዴና ለመጨረሻ እልባት ለመስጠት ነው። አሁን በጣም በምንወዳት ማህበራዊ ሚዲያ ላይ መልካም በምትሰራው ትናንትናም፣ ያገባኛል በዚህ ጉዳይ ላይ ብላ ሲሪየስሊ ስታደርግ የነበረው ጉዳይ ስለሆነ ይሄ ነገር እንዳይቀጥልና ነገ ተነገወዲያ መብት እንግዲህ ምናልባት ትሰማ አሁን ሁለትና ሶስት ዓመታት አካባቢ ሚዲያ ላይ ሲዘዋወር የነበረ ጉዳይ ነው። ከእንግዲህ በኋላ ግን ይበቃል የሚያስብል ነገር ስራ ሰርተን ቁጭ ለማድረግ ነው። እኛም አሁን ይህን ጉዳይ እንትን ያደረግነው እንጂ ምናልባት አንቺ የምትይውንም ሰምተናል። ትናንትና ሀቡ ጋርም በሚመለከተው አካል ጋርም ደውዬ ለሀቡም ነግሬያታለሁ። ስለዚህ ይሄን ጉዳይ ግን የመጨረሻ ልባት ለመስጠት ነው እንትን ያደረግነው። ስሜትሽን እረዳዋለሁም እጋራዋለሁም። ስለዚህ አሁን ያው ሀቡም እንድትሰማ ትናንትና ስሜቷንም ስትገልጽበት የነበረበት ጉዳይ ስለሆነ ማሰራተኛ እና ማህበራዊ ጉዳይ የሴቶችና ህጻናት ሚኒስቴር እዚሁ እኔ ጎረቤት ናቸው ያለነው እኛ ቢሮ ነው አሁን። ስለዚህ እዚያ ሂደን ይሄ ጉዳይ እንደዚህ እየተባለ ነው፣ ይህንን እናንተ ተቋምንም የሚያስተች ነው ብለን በዛው መናም ባለችበት ጋዜጠኛ መናኔጋ ያለችችትና መፍትሄ እንፈልግበታለን ለማለት ያለ። አይ ጥሩ ነው። ይህ ስ የደረስኩበት መረጃ ስለሆነ ያየሁትና የሰማሁት ነገር ስለሆነ የተሳሳተ መረጃ እንዳይሆን ብዬ ነው። ኤኒዌይ አመሰግናለሁ። ቴንኪው። እናመሰግናለን። ምንድነው ግን ለሰው ችግር ላይ ነኝ ብሎ ሲመጣ እንዲት ጃጅ አታድርጉ። ትናንትና የምትባል ልጅም ገብታ እንደዚህ ጃጅ እንዳላችሁት እናትየውም አይምሯ ታማሚ ከሆነች እርዳታ ያስፈልጋታል ማለት ነው፣ ሕክምና ያስፈልጋታል ማለት ነው። ስለዚህ ልጆቹ ደግሞ ቴኬር የሚያደርጋቸው ሰው ያስፈልጋቸዋል ማለት ነው። እንደ አንድ እናት እኔ ነገ አይምሮዬ ቢያመኝ ልጆቼ ጎዳና ይወጣሉ ማለት ነው። የኢትዮጵያ ሕዝብ ልጆቼን ሰብስበ ያሳድግልኝም ማለት ነው። እኔ እንደ አንድ እናት እንደ አንድ ኢትዮጵያዊ እናት ኃላፊነት ይሰማኛል ስለነዚህ ልጆች። ስለዚህ አንቺ የተሰማሽን ተሰምቶኝ እኔም እኮ እንቀሳቀሳለሁ። በተለይ በተደፈሩ ህፃናቶችና ሴቶች ላይ እንቀሳቀሳለሁ፣ ሶሻል ሚዲያ ላይ ባለኝ አቅም ማለት ነው። ግን ምንድነው አንዳንድ ጊዜ ትሄጅ ትሄጅ እና ልትረጃቸው ከሄድሽው በኋላ መጨረሻ ላይ ከፖሊስ ጋር ትጋጫለሽ። የተሳሳተ መረጃ ይዘው ይመጣሉ። ብዙ ነገር ስላለ ማለት ነው። ያው እናንተም ያጋጥማቸዋል በእርግጠኝነት ማለት ነው። እኔ ደግሞ ይሄንን ነገር ልረዳት፣ ፌስቡክ ላይ ነው ያየኋት፣ አፈላልጌ ልረዳት ፈልጌ በኋላ ላይ ግን አይሆንም ተባለ ማለት ነው። ኢቨን ታስራ ነበረ እኮ እየፈጨ የሚባል ነገር ሰማው። ስለዚህ አሁን እኔ እዚህ ጋር መጥቼ የጻፍኩልሽ መጀመሪያ አጣሪ ነው ያልኩሽ፣ አንርዳት ሳይሆን አጣሪ ነው። እያጣራሁ እኮ ነው። አሁን እኮ እያጣራን ነው። እኛ እየጠየቅናት ነው፣ እያጣራን ነው አይደል? ቅልቦች ለኛ ብሎ በአካል ድን ትራስ አምጥቶ ለምን? ሀላፊነት ስለሚሰማን። እቺ እናት እንደተባለው አይምሯ ትክክል አይደለም ከተባለ እሷ የህክምና ተቋም ትገባና ልጆቿ ደግሞ ትምህርት እንዲማሩ ድጋፍ እንዲደረግላቸው እርዳታ እንዲያገኙ የገንዘብ ብቻ አይደለም፣ እኔ የማወራው የሀሳብ እርዳታ፣ የምክር እርዳታ አይዟችሁ፣ አለንላችሁ እንዲባሉ። አንዳንድ ድምፆች እኮ በጣም ይታፈናሉ። የሚታፈኑ ድምፆች የሉ በማስፈራሪያ በዛቻ የሚታፈኑ ድምፆች የሉ አሉ። ስለዚህ እኛ እንደ ህዝብ ደግሞ ድምፅ መሆን አለብን ለተበደለ። እኔ ነገ ስበደል ድምፄ ሲታፈን ድምፅ እንድትሆኑ እንፈልጋለሁ። ዛሬ እኔ ተበደልኩኝ ብሎ ሚዲያ ላይ የሚወጣ ሰው ድምፅ የመሆን የኢትዮጵያዊነት የሰውነት ኃላፊነት አለብኝ። ሶ እነዚህን ሰዎች ማንም አይመናቸው አመኛቸው፣ እስከ ጥግ ሄድና ውሸት ሆኖ ከተገኘ ሶኪ ምን ምማጣው ነገር የለም። አትሊስት የሚጸጽተኝ ነገር አይኖርም። አይቼ ዝም ብዬ አላለፍኩ። ያቅመን ጥሪ ያለው አዎ እንግዲህ የተለያየ አስተሳሰብ ነው ያለ። እኔ ደግሞ ምንድን ነው የምለው መጀመሪያ በውስጥ አጣርተሽ ጨርሰሽ እውነት መሆኑ ሲታወቅ ይሆን ይሻላል። ወደ ሚዲያ ላይ ማስ የዩቱብ ቻናሉ ብቻ ችግር ያመጣላች በየዩቱብ ጊቢና ዩቱብ ላይ ስማቸውን ጸፊ በብዙ ዩቱብ ቻናል ላይ ኢንተርቪው ተደርጋለች። እኔም ማግኝቻት ኢቨን እኮ የሆን የራሱ ሪፖስት አድርጎ ስለሷ ቪዲዮ ሰርቶ ለሱም መረጃውን አቅብያዋለሁኝ ማለት ነው። እሺ፣ በቃ ከተሳሳትኩ በጣም ይቅርታ አርግልኝ። እኔ ጋር ያለው መረጃ ይሄ ነው። እናንተ ደግሞ ሄዱበት። እሺ፣ አመሰግናለሁ። ትናንትና ማርታ የምትባል ልጅ ገብታ እንደዚሁ ለምንድን ነው ሴትዮዋ ችግሯን እንዳታወራ ህዝብ እንዳይሰማት የምትከላከሉባት? ለምን፣ ማንም ሰው ምንም ነገር ባይደርስበት ሚዲያ ላይ አይወጣም፣ ማንም የሰው ፊት አይወጣም። ምንም ነገር ባይደርስበት የሆነ ነገር አለ። አይምሯን ታማም ከሆነ እርዳታ ያስፈልጋታል፣ የህክምና እርዳታ ማሂ የምትባለውን አስገቢያት እያለኝ ነው ህዝቡ። ይኸው አስገብቻታል። ቆየ ተሽከረከረች ነው። ምክንያቱም ምስራቅ እየሩሳ ደግሞ የአእምሮ በሽተኛ ብትሆን እንኳን መረዳት እንጂ ነው ያለባት እንጂ ሴትዮን እኮ ማግለል፣ መውቀስ፣ መፍረድ ይሄ ነው እኛ የምናውቀው። እሺ ማሂ ገብተሻል? ሰላም ነው? ይሰማል ድምፄ? አዎ ይሰማል፣ ይሰማል። ግን ትንሽ ከጣጣታ ብትርቂ ጥሩ ነው። አው ሱቅ ላይ ነኝ። ትንሽ ያው የማውቀው ነገር ስላለ በእንደዚህ አይነት ኬስ ቤተሰብ ላይ ያለ ነገር ስላለ እኔ ጋ እሺ፣ እንትን ኢንፎርሜሽን ከሆናችሁ ብዬ ነው። አሁን ሞር በጣም የሚያሳስበው እዚህ ጋር የልጆቹ ጉዳይ ነው። እንደዚህ አይነት ኬዞች አሉ። በጣም ጤነኛ መስለው ግን የልጆቻቸውን እድል የልጆቻቸውን ውሳኔ ምናምን ምንም ሳያስቡት እነሱ ጤነኛ መስለው እየኖሩ ልጆቻቸው እያመኗቸው። ብዙ ነገር ልጆቹ ነፍስ እስኪያውቁ ብዙ ነገር የሚያበላሹ አይነት ህመም ያለባቸው ሰዎች አሉ፣ የአይምሮ ህመም። እና እኔ የምለው ሞር ልጆቹ ላይ ትኩረት አድርጎ የእሷን በደንብ በሕክምና ማየት ነው መጀመሪያ። አሁን ልጆቹ ከትምህርት ተስተጓጉለዋል። አንድ እናት እንደዚህ በየ ሰዓቱ ልጇን ፊት ለፊት እያወጣች የሆነ ነገር ስታደርግ መጠራጠር ነው። በጣም ብዙ ሰው አለ አሁን ኢትዮጵያ ውስጥ ጤነኛ ሰው መስሎ ቀኑን ሙሉ ውሎ ሰርቶ ገብቶ፣ ግን በቃ አመሉ ነው ምናምን እየተባለ በህመም ኬስ በጣም ብዙ ሰው ነው ያለው ኢትዮጵያ ውስጥ። እኔ ላይፍ ውስጥ ስላለ ነው እና አሁን ልጅቷ ያለችው የይምሮ ጉዳይ የሚለው ሰሞኑን ሁሉ ሳየው በጣም ያጠራጥረኛል እኔ እንዳልኩሽ ስማቀው ነገር ስላለ፣ ስለዚህ እሱን በደንቢ ልጆቹ ላይፋቸው ከመበላሸቱ በፊት እናታቸውን በጣም ነው የሚያምኑት። እሷን ነው የሚከተሉት። ቆይ ማለት እናትየውን እኔ ጋር ለማድረግ ነው የገባሽው ማሬ? አስፋብ አለኝ የማውቀው ነገር አለ። እስኪ እኮ የሆነ የምታውቂው ነገር ያለበት ሰው ነው። እይ እንደዚህ አይነት ኬዝ ያለበት ሰው ስለማውቅ ነው እኔ። ልጆቹ ስለሚያሳዝኑ ነው፣ ሌላ አይደለም። ልጆቿ እናም ከገባሽ ከረዳሽ አይቀር ልጆቿ በጣም መዳን አለባቸው። that's why we are here ማሬ ስለዚህ ኬዙ በደንብ እኔ ታማሚ ነኝ እኮ እንትን ልንለው፣ የሴቶችና ጉዳይ የሴቶችና የልጆች መብት የሴቶችና የሕፃናት መብት እንዲረዳ ሚለንን እናደርጋለን። እሺ፣ ትሩታልክ አብዬ እንደት ናችሁ ሰላም ናችሁ ወንድሜ እንደት ነህ ሰላም ነው እኔ እነዚህ ሁለቱ ሴቶች ይባሉት ነገር አልስማማም ምክንያቱም አእምሮ የታመመ ሰው ችግር የለም አእምሮ ኮ ታመመ ማለት እኮ ምንም ችግር የለው ግን ኦኬ የእሷ የአእምሮ ህመም ነው ብንል ልጁ እኮ ሰባት አመቱ ነው የሰባት ዓመት ልጅ እኮ ኤቭሪቲንግ ያውቃል፣ አደለም? የሰባት ዓመት ልጅ የአራት ዓመት ልጅ የእኔ የአራት ዓመት ልጅ እያንዳንዷ ነገር ታውቃለች። ኦኬ ትምህርት ቤት ውሎ የሚመጣ ልጅ ከትምህርት ቤት ምን ተደረጋችሁ፣ ምን ተባላችሁ፣ ምን ተማራችሁ ሲባል ያውቃል ኤቭሪቲንግ። የሰባት ዓመት ልጅ መጥቶ ይሄ ይሄ ደርሶብኛል እያለ ይቺ ሴትዮ እንኳን አእምሯ ችግር አለበት ብለን ብንወስድ እንኳን ይሄ ልጅ ምን እስኪሆን ነው? እስኪሞት ነው ወይስ ምን እስኪሆን ነው? ሰው ምን እየሆነ እንዳለ አይገባኝም እ ምክንያቱም አሁን እኔ እኔ እኔ ቃላት የለኝም? ሰው ምን አይነት ምን አይነት ጊዜ ላይ እንደደረስን ራሱ ግራ ይገባል። በእውነት ነው

እንዴ እስካሁን ያወራሁት እንዳለ ሚውት ሆኜ ነው? ው እንቅርታይ፣ እንጭርታይ፣ ተስፍሽ ያለቀሰችው ቅድማ ሂኪችን ገብታ ታስራ ነበረ ያለችው ውሸት ነው። እኔ ታስሬ አላውቅም። ለምን እንደዚህ ያወሩብኛል ነው ያለችው። አንተ ሚውት ነህ ተስፍዬ እና አንድ ሰው ሚዲያ ላይ እርዱኝ፣ የኢትዮጵያ ህዝብ ስሙኝ፣ እኔ ጭንቀት አለብኝ፣ ችግር አለብኝ፣ ስቃይ ላይ ነኝ፣ አድኑኝ ብሎ ሚዲያ ላይ ሲወጣ አንተ አንተ ውሸታም፣ አንተ እብድ፣ አንተ እንዲህ ነህ ካልነው ያንን ሰው እያባስንበት ነው የምንሄደው። ምን ላግዝህ፣ ምን ልርዳህ፣ ምን ልስማህ ነው ማለት ያለብን። ከሞትን በኋላ አይደለም መተዛዘን ያለብን፣ በቁማችን እያለን መተዛዘን አለብን። እንዴ ሁሉም ማነ እንስማትኛ ጭንቀቷን ትተንፍስ። ስልካችን እሱ ስለሚጠቀምበት በስልካችን እሷ ብታወራንም ሰምቶ ለራሱ ነው የሚያደርገው ሁሉንም ነገር። አደረጋችሁት እኮ። ለራሱ ሰምቶ ለራሱ የሆነ ነገር ይላታል። ሀቡዬን እውነቴን ነው የማወራህ፣ ሀቡዬን አጣታለሁ። በእኔ ስልክ ከተደወለ ስለ አሁን እንስማት ችግሯን፣ ምንድን ምን እናግዝሽ? ስልኳ እንደተጠለፈ ተናግራለሁ። በቃ በስልክ አውሪያትና ስልክዋን ልላክልሽ ወይ መናትልክልሽ አለች ዛ ያኛው ስልክ ተልፎታል ትላለች። ምን ያህል ሀቡዬ እሱ ነው የሚጠቀምበት። አሁን እኔ ሰው ቢረዳኝ ሁሉን ነገር ያቃል። ምን ይላል? ልጄን አንገቱን አንቆ አምጣ ገንዘብም አምጣ ምንም አምጣ ወይ ግደላት ነው የሚለው። በቃ ልጄን ተጠቅሞበታል። ሀቡዬ ምንም ውሸት አልነግርሽም። በቃ አይደለም ሌላ ነገር ልጆቹን አበላሽ እያለ ድፈር፣ ይኸው ድፈር እያለ የሚቀጠቅጠው ጀግና ነው። እንግዲህ እግዚአብሔር ያሳይሽ። በቃ እንዲህ ሲሆን እናት ዝም ብዬ ልጅ ሲበላሽ ዝም ብዬ እህቴ፣ እንዴት ልሁን? እናቴ አሁን ስትረዱኝ ስታግዙኝ፣ ይሄን ሰው የምታምኑት ከሆነ እኔ የማምኘዋለው በሱ ይሁንልኝ። የማለች በእኔ አሁንም አይ ነው በእኔ ሁራ አንጻር ስለምንሰራ ቆይ ስሚ፣ በቃ ሚዳ ከሆነ የእሱን ስልክ የያዙት የዚህ ወንጀለኛውን ለምን አንድ ነገር ቢያደርግ መታወቅ አለበት። በቃ የሆነ ነገር ቢያደርግ እሱ ቢወስድብን የሆነ ነገር ቢያደርግብን፣ በቃ እንዲጠየቅልን ስልኩ ይያዝ። እኔ እያልኩ ያለሁት መጀመሪያ የሴቶችና የህፃናት መብት እና መልክት ልክና ልክና ህዝብ በቃ አይዞሽ አይዞሽ ማለት ሰዎች፣ ውሸታም ቢሉሽ እብድ ቢሉሽ ምንም ቢሉሽ አንቺ ነሽ የራስሽን የምታውቂው ቁስልሽን፣ የውስጥሽን፣ ህመምሽን ያሳለፍሽ የምታውቂው አንቺና ፈጣሪ ናት። ስለዚህ አዎ በቃ አሁን የዕለት ችግር መታከም ሽንቴ በጉልበቴ እየሄደ የዕለት ችግር ስላለኝ፣ አብዬ ዋዬ ልጆቼም ይለምኝ ነው። መንገድ ላይ የማጎርሳቸው ጠላት እየሳቀብኝ ነው። ደግሞ ለልመና ይዤው ስወጣ አንገቱን እየቆለመነ ይቀጠቅጠዋል። ስለዚህ ስልክ ገዝቼ ላይቭ እንኳን መግባት እንድችል ያችን ቤት ኪራይ አልጋ ይዣቸው ስቀመጥ ሶስት ቀን መብራት አጥፍቶ አልጋ ቤት ውስጥ ወንጀል ይፈጽማል። ስለዚህ ቢያንስ የተከራየሁበት ቤት እንኳን ወይ ለቅቄ ሌላ ቦታ እንኳን መሆን እንድችል የህግ ከለላ ውስጥ መሆን እንድችል የሆነች ነገር ክርስቲያኖች እንዲረዱኝ። አንዴ ቆሻሻ ናት ተብያለው፣ አእምሮ በሽተኛ ናት ግን ልጆቼ በእኔ ቁጥጥር ውስጥ ናቸው። ማንም የላቸውም። ልመና ላይ ይዣቸው አልኩም። በየመንገዱ ውሃ ብዬ ልጆችሽ ናቸው የኔ ፍቅር። ንጹህ ልብ ያለው ሰው የሚረዳ ካለ በዚህ በአካውንቴ ይርዳኝ ነው። በአንቺ ስም ኔ ፍቅር እየው፣ እኛ እኮ እንረዳሻለን። ግን መጀመሪያ እንድትታከሚ ይፈልገን ነው። መጀመሪያ እንድትታከሚ እና የህግ ከለላ እንዲደረግልሽ ማለት የህግ ጥበቃ እንዲደረግልሽ ገባሽ? ሴቶችና የህፃናት መብት አመልክተን ቅልቦች ይረዳናል። አመልክተን ጉዳይ ጉዳዩ በየት እንዲታይ የህግ ከለላ እንዲደረግልሽ ከዛ በኋላ ምንም ሽ ለገንዘቡ አታስቢ፣ እኔ ላይቪ ላይ አሳብ አሰባስብልሻለሁ። አንቺ ህግ ከሌላ ካገኘሽ ጉዳይሽ በህግ ከተያዘ የሴቶችና ሕፃናት መብት ጉዳዮች ካወቀ በኋላ ጉዳይሽ ተጣርቶ እኔ አለው፣ አታስቢ። ዋናው መጀመሪያ የእናንተ ደህንነት ነው። አሁን ልጆቹን ልጆቹን አስመርምረሻል? ዝም ብሎ በወሬ ደረጃ ነው። ተመርምረው አስመርምር ያለው ህግ የምርመራ ወረቀት አለሽ ለእኔ አይሰጥም ብለው እኔን አስፈራሩኝ ፖሊስ መምሪያና ጥቁር አንበሳ በጽሁፍ ለጠየቀን ለማንኛውም አካል እንሰጣለን ብለዋል የጥቁር አንበሳ ሆስፒታል ማለት ነው እዛ ነው ያለው ፖሊስ መምሪያ ነው ያለው ታስሮበት የነበረው ቦታ ላይ በቃልም ደረጃ ቢሆን ይሄን አይነት ነገር ተፈጽሞባቸዋል የሚል መረጃ ሰጠውሻል ወይስ ምንድን ነው ውጤቱ ያሉት በቃል አይደለም በጽሁፍ ነው፣ በጽሁፍ ማለት ነው። እዚህ ያላችሁ ሁላችሁም ቤተሰቦች ሀቡም እሷ ፈቃደኛ ከሆነች አሁን መጀመሪያ የሴቶችና ሕጻናት ቢሮ ሊሰዳት ከዛን ደግሞ ሕጻናቶቹ የደረሰባቸውን በደል መናም ባለችበት በራሴ ወጪ ወስጄ አሳክማቸዋለሁ አስመረምሬ ውጤቱን እዚህ ላለው ህዝብ አሳውቃለሁ። በጣም አመሰግናለሁ ተስፋዬ። ወጪውን እኔ እኔ ከፈራረጋለሁ ወጪውን እኔ ራሴ ስለዚህ ድምፃችሁን ከፍላለ ወንድሜ። ስለዚህው አሁን ይሄ ዘግቡ ውስጥ የኮንትሮቨርሺያል ውስጥ ያለነውና መናንም ይዤ በራሴው እንትን አድርጌ መጀመሪያ እዚህ ሴቶችና ህጻናት ቢሮ ማን ሚኒስቴር ላሳውቅ ከዛም በኋላ ተደፈረ የተባለው ደግሞ ትልቁ ወንዱ ስለሆነ ስለሆኑ ሶስቱም፣ ይሄ ደግሞ የሚታወቅ ነገር ስለሆነ ወስጄ እንትን አደርጋለሁ። እንደገና ሌላ ደግሞ ምን ታደርጋለህ? ልጆቹ አሁን ይህ ያስፈልጋቸዋል፣ አሁን በህግ ማስመዝገብ። ከዚህ በኋላ ማንም ማጅራት መቺ መጥቶ ልጆቹን እያነቀ ምናምን የማያረግበት ምንም አይነት እንትን የለበትም በመንገድ ይመቸዋል። ስለዚህ ጊዜያችንንም ለመጠቀም ያህል እናሳጥረው። እጃቸው ልሂድ አስመዝግብ አለብን። እንደዚህ አይነት ነገር እየደረስን ችግር የለውም ምን ይህንን ሙሉ ኃላፊነት ወስዳለሁ። ጊዜውንም ተስፍዬ አንድ ነገር ልንገርህ፣ አንተ ጊዜ ግን ጉልበት ግን ሰጥተኸኛል። አንተ ጊዜ ክን ጉልበት ክን ሰጠክ ህዝቡን የምታገለግለው ሳያንስ እንደገና ገንዘብ አንተ እንድታወጣ አልፈልግም። የምርመራቸውን እኔና ትሩታል ወንድሜ ከር እናደረጋለን። ምንም ችግር የለውም። ከምርመራው ብቻ ውጤት ይምጣልን። ስለዚህ የልጆቹን ውጤት እኔና መናዚው ኃላፊነት ወስደን አሁኑኑ እንሄዳለን። አንድ የግል ሆስፒታል ትልቅ ሆስፒታል የግል ወስደን እና ስመረምርና ስለዚህ ይሄን ነገር እንትን እናደርጋለን። ለህዝብ እዚሁ ላሉ ለምናከብራቸው በምንም በምንም ሰው ቸገረው ስንል የሚያዋጡ ድጋፍ በሚያስፈልገው ድምፅ ለሚያስፈልገው ድምፅ ለሚሆኑ ኢትዮጵያን በምኑ እናቀርባለን። እናመሰግናለን። አሰናፍቱኝ። እኔ ቃል ለሚላንተ በጣም አመሰግናለሁ። በዚህ አምስት ሺህ ምናምን ሰው ስም አንተን አመሰግናለሁ። በእውነት ትናንትና ነግሬው ነው ጋይስ። ይኸው ዛሬ ሄዶ በአካል አምጥቶ ይዞልኝ የመጣው ትናንትና ነው። እኔ ገና ታሪኳን የሰማሁት ዳይመንድ ናተቤቴ ገስት ላይ ገብታ የዚችን እናት ታሪክ የነገረችኝ፣ እኔም ዩቱብ ላይ ሰርች አድርጌ አይቼ ሜሪ ልካልኝ ዋትሳፕ ላይ ከፍቼ አዳምጬ ታሪኳን በጣም የተሰማኝ፣ ልጆቹ በጣም ያሳዝናሉ። እሺ፣ እናትየው ላይ ፍረዱ። ሁላችሁም መንፈስ ነው አይምሮ ታማሚ ናት ውሸታም ናት ትላላችሁ። እሺ፣ አንድ ሰው አይምሮ ታማሚ ከሆነ እንዲነው ጣት የሚጠቀሙበት እንዲ ነው የሚገፋው፣ ወይንስ አይምሮ ታማሚ ከሆነ ሕክምና ያስፈልገዋል የህግ ከለላ ያስፈልገዋል፣ አደለ? እቺ ሴት አይምሮን ታማ ከሆነ ወይ ጸበል የሚወስዳት ሰው ያስፈልጋል። ወይ የአእምሮ ህክምና የሚወስዳቸው ያስፈልጋል። ከዛ እነዚህ ልጆች ደግሞ ቴክር የሚያደርግ ፋሚሊ ያስፈልጋል። ሀገራችን እንደሌላ ሀገራት መንግስት ወስዶ ማያሳድግ ከሆነ ሀብታም ፋሚሊዎች አሉ አይደል? እኛ ድምፅ ሆነን መርዳት የሚችል ወስዶ ማሳደግ የሚችል ውጭ ሀገር ወስዶ ማስተማር ማሳደግ የሚችል ወይም ኢትዮጵያ ውስጥ ጥሩ ህይወት ያለው ቤተሰብ ሊገኝላቸው ይችላል። ለምንድን ነው ሁሌ ሰው ላይ ጣት ጠቁመውና ሰውን የምንገፋው? አሁን እቺ ሴትዮ ይሄ ጫና ሲበሳባት ራሷን ብታጠፋስ? አእምሮ ታማሚ ናት፣ እንትን ናት፣ ውሸታም ናት። ኧረ በፈጣሪ በጣም ያሳፍራል። የእውነት አእምሮውን የታመመ ሰው እቅፍ ነው የሚገባው፣ ልናቅፈው አይዞህ ልንለው ነው የሚገባው። ትሩታል ቁጥርህን ላክልኝ፣ እሺ ወንድሜ፣ እና እንትን እንላለን። እሺ አብዬ፣ እኔ በማንኛውም ነገር ከጎናችሁ ነኝ ከእውነት ጎን ነው የምቆመው፣ እና ፈልግሽ ነገር በሚያስፈልግ ነገር ሁሉ አግዛችኋለሁ። እውነቱ መውጣት አለበት። ይሄ ሸፋፍ ነው ማለፍ የለም። አሁን በቲፎዞ ሆኗል ሁሉ ነገር፣ ሀሰት ውሸትም የሰራ ወንጀለኛም በሙሉ በቲፎዞ ስለሆነ እውነቱን በደንብ አጣርተን እንትን ማለት አለበት። በተለይ ሕፃናት ላይ የሚፈጸም ወንጀል ሕፃናትንና ሴቶች ላይ የሚፈጸም ወንጀልን በምንም አይነት ሁኔታ እንትን ልንል አይገባም። መውጣት አለበት። ከእሷ የበለጠ እያሳመነኝ የልጁን ነው። ህፃናት አይዋሹም። አንደኛ፣ ሁለተኛ ደግሞ ህፃን ልጅ አሁን እሱ ደግሞ ምንም አያውቅም፣ ህፃን ነው የምንልበት ታይምም አይደለም። ልጁ ትልቅ ልጅ ነው። አሁን ሰባት ዓመት ልጅ በደንብ ያስተውላል። በደንብ ምን እንዳረገ በደንብ ነው የሚያውቀው። ስለዚህ እንደ ቀልድ የምናየው ነገር አይደለም። ኢትዮጵያ ውስጥ እናውቃለን፣ የህግ አካሄድ እንዴት እንደሆነ የህግ ሂደት ብዙ እንደሚንጓተት ምናምን፣ ይሄ ሁሉ እናውቃለን። ግን ሆኖም ግን ይሄ ሰው ይሄ ሁሉ ህዝብ ፊት ቀርቦ አድኑኝ እያለ ዝም ብሎ መቀለድ እኔ ጥሩ አይደለም። ነገ በእኔ ብለን ብናስብ ጥሩ ነገር ይመስለኛል። ሁላችንም ብዙም አልናገር ነው እንደዚህ አይነት ነገር ላይ እኔም ትናንትና ህፃኑን ልጅ ሳይ ነው በቃ ህፃኑ ልጅ የስድስት ዓመቱ ልጅ ሲናገር፣ እሺ ሌላ ሰው አስጠንታው ነው ምናምን ሲሉ፣ እሺ የአስራ ሶስት ዓመቱ ታስጠናው፣ የስድስት ዓመት ልጅ እኔ የስድስት ዓመት ሴት ልጅ አለችኝ። ልጄን ዋሺ ብዬ ባስጠናት የሆነ ነገር ትስታለች። ማሚ እንዲህ ብላሽኝ ትላለች። እንዲህ ነው አይደል በይ ያልሽ ልትለኝ ትችላለች። አምልጧት እና ትንሹን ልጅ ህፃን ልጅ አይዋሽም። ህፃን ልጅ መልአክ ነው እና በጣም ያሳዝን። ከምርመራው በኋላ የምናውቀው ነገር ነው ሁሉ ነገር። አሁን መቼም ይሄ ይሄ ሁሉ ነገር ውሸት ከሆነ እኛ ንፈር፣ እኛ ንፈር። እንግዲህ፣ እንዴ እኔ ችግር የለብኝም። ዋናው እያንዳንዱ የምሰማውን ችግር ድረሱልኝ የሚልን ሰው ሁሉ አዳምጪው። እስከ ውስጥ ከጠጋብር ሬጂ ውሸታ ሆኖ ይገኝ፣ ምንም ችግር የለብኝም እኔ ልፈር። አትሊስት ህሊናዬን የሚወቅሰኝ የሚቆጣቆጣኝ ነገር አይኖርም። እውነት ነው በቃ እሺ ስልክ ቁጥርህን፣ አዲስ አዲስ አስቀምጥልኝ። አዲስ ትባላለች። አዲስ ህይወት እሷጋ አለ። አሁን እዚህ አይቷቸው የሆነ ነገር እንዳያደርጋቸው፣ አይ የህግ ከለላ ይደረግላቸዋል። ቅልቦች አለ አታስቡ። የሴቶችና አሁን ይዟቸው ይሄዳል የሴቶችና ህፃናት። ቢሮ ይወስዳቸውና እዛ ይቀመጣሉ። ከዛ ምርመራ ይደረግላቸውና የምርመራውን እኔና ትሩታልክ ከበር እናደርጋለን። ቅልቦች ከሱ እንዳያወጣ እሱ በጉልበቱ በጊዜው እያገለገለን፣ እንደገና በጠራን ቁጥር እየመጣ እየሰማን፣ በህግ የምንፈልገውን ነገር ሁሉ እያገዘን፣ እንደገና ገንዘቡ እንዲያወጣ አንፈልግም። ምን ብሎ እኔ ስድስት ዓመቱ ልጅ የሚደረግባቸውን ነገር ሁሉ ተናግሮ በጣም ሰልፍ በጣም በእውነት እንደው ተመርምረው ውጤቱን ሰምተን፣ ሸሆ ምድ ሰዎች ሴትዮዋ እንዳትደመጥ የምትፈልጉ ሰዎች ምንም ይሁን ምን ጋይስ ሰው ችግር ላይ ነኝ እርዱኝ ድምፅ ኑኝ ሲላችሁ ምንም ጃድ ሳታደርጉ ስሙት። ያንን ሰው ምንም ሳትሉ በቃ አይዞክ፣ ምን ልርዳክ ብቻ በሉ። አትፍረዱ እስከ መጨረሻው። አንዳንዴ ፈርደን ከዛ እናፍራለን። ሳህንም አልበላውም የአንቺን ስላቋረጥኩሽ ይቅርታ።